ውድ የተከበራችሁ የቻናሌ ቤተሰቦች እንግዲህ ዛሬ ደግሞ ለእናንተ አንድ ጠቃሚ የሆነ አስፈላጊ መፍትሄ ይዤላችሁ መጥቻለሁ። ይዤ መጣሁት መፍትሄም የገበያ መሳቢያ ነው። እንዲሁም ደግሞ አዳዲስ ሱቅ ለከፈታችሁ አዳዲስ የንግድ ቦታ፣ የተለያየ ገንዘብ ማስገቢያ ቦታ የከፈታችሁ ሰዎች እጅግ በጣም ይጠቅማችኋል። የዛሬው አስማት ብዙ ጊዜ ጠቢባነን ባለ ተሰጦንን ወይም ደግሞ እውቀት አለን የሚሉ ሰዎች ይህንን አስማት ነው ማለት ነው ለሰዎች የሚሰጡት፣ በውድ ዋጋ እንዲሁም ደግሞ በብዙ ገንዘብ ይህንን ቀለል ያለ አስማት ሰርተው ይጠይቃሉ ማለት ነው ብዙ ገንዘብ። እንዲሁም ይህ አስማት ለየት የሚያደርገው ምንድን ነው? ውድ የቻናል ቤተሰቦች፣ ምንም አይነት ግብር አያስፈልገውም ማለት ነው። እንግዲህ እኔን የምትከታተሉን የዚህ ቻናል ቤተሰቦች እኔ እንድትጠነቀቁ ከምፈልገው ነገሮች ውስጥ አንዱ ግብር የሚፈልጉ መፍትሄዎችን ተጠንቀቁ። የተለያየ ደም ማፍሰስ የሚያስፈልጉ ይህን ረድ፣ ያን እንዲህ አድርግ የሚሉ መፍትሄዎችን ባትገቡበት ባይ ነኝ። እንግዲህ ውዴ ቻናሌ ቤተሰቦች፣ ለዛሬ የገበያ መሳቢያ መፍትሄ ነው ይዤላችሁ የመጣሁት። ቻናሉን አዳዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ የተለያየ መፍትሄ ታገኙበታላችሁ። ነባር የሆናችሁ ሰዎች ደግሞ ቪዲዮን ከወደዳችሁት ነው ከወደዳችሁት ላይክ አድርጉ፣ ካልወደዳችሁትም ሀሳብ አስተያየታችሁንም በኮሜንት ስር ጻፉ። እሺ እንግዲህ ወደ ዛሬው መፍትሄ እገባለሁ ማለት ነው። ለዛሬው እንግዲህ የሚያስፈልጉን ነገሮች ምንድናቸው? አንደኛ ላይ የሱዳን ሽቶ ነው ማለት ነው። የሱዳን ሽቶን ፈልጎ ማግኘት ነው ከገበያ። እንዲሁም ደግሞ ሁለተኛው ጨው ነው። ጨው ቢገኝ የባህር ጨው ይመረጣል ካልተገኘ ማንኛውንም ጨው መጠቀም ነው ማለት ነው እንግዲህ ሶስተኛውና ደግሞ በቀላሉ ልታገኙት የማትችሉት ነገር ንጹህ ማር ነው ካገኛችሁ ሰየው እንግዲህ በቀጣይ እኚህን ሶስት ነገሮች ምንድን ነው የምታደርጉት ወፍ ባልቀመሰው ውሃ ሰፋ ባለ እቃ ላይ መቀላቀል ነው ማለት ነው ቀላቅሎ ማዋሃድ ነው ያ ማለት ምንድን ነው ወፍ ያልቀመሰ ውሃ ማለት ቤተሰቦቼ የተለየ ነገር አይደለም ለሊት 11 ሰዓት ተነስታችሁ ውሃውን መቅዳት ነው። እስከ 11 ሰዓት ባለው ሰዓት ውስጥ ውሃውን ቀድቶ በቃ አድርጎ እኚህን ሶስት ነገሮች በደንብ ማዋሃድ ነው ማለት ነው። ከዛ በመቀጠል እንግዲህ እዚህ እስክሪን ላይ የምታዩትን አስማታዊ ቃል ሰባት ጊዜ ደግሞ የራስንና የእናት ስም እያስገቡ ሰባት ጊዜ መድገም ነው። ሲጨርሱ እላው ላይ እፍ ማለት ነው። እንግዲህ ይህ ነገር የሚደረገው እሮብ ቀን ነው። እሮብ ቀን መሆኑንም እንዳይረሱ። እንግዲህ ከዛ በኋላ ቤቱን ውህዱን ጠዋት ጠዋት መርጨት ነው ማለት ነው። የንግድ ቦታውን ቀለል አድርጎ እንደማር ከፍከፍ አድርጎ መርጨት ነው ማለት ነው። ከዛም በኋላ ሰዎች ወደ እናንተ ይመጣሉ፣ ገበያቸውም ይደራል ማለት ነው። ተጠቀሙበት፣ ጥቀሙበት፣ ላለው ማለት ነው። ይህ የነፃ መፍትሄ ነው። ምንም አይነት ገንዘብ አያስፈልገውም። ተጠቀሙበት። እንግዲህ ውዴ ቻናል ላይ ቤተሰቦች የተለያዩ መፍትሄዎችን በቀጣይነት የምታገኙበት ይሆናል ማለት ነው። ብዙም ጊዜ የተለያዩ መፍትሄዎችን ቶሎ ቶሎ የማለቀው ትንሽ ስለማይመቸኝ ነው። እንግዲህ በሌላ መፍትሄ ተመችቶኝ ሰርቼ እስከምለቅላችሁ ድረስ